ህይወት በከፍተኛ ፍጥነት እየተቀየረ ነው። የምታምኑ ጥልቅ መሰረት የጣልከው ነገር ሁሉ ባንዴ ተናግቷል። አዲስ መንገድ መጀመር አለብን፣ ግን እንዴት ሙሉ በሙሉ ልትከስር ጥቂት ቀና ሲቀሩ ዓለም አችንን ብላ ስትፈርድብህ አቅጣጫህን ቀይረህ ወደ ታሪክ የምትገባው እንዴት ነው? በ2011 ዓመተ ምህረት የኔትፍሊክስ መስራች የሆኑትን ሬድ ሄስቲንግስ ይህንን ጥያቄ በትክክል ገጥማቸዋል። ኩባንያው በሁለት ወር ውስጥ ብቻ ወደ 800000 ደንበኞችን አጥቷል። የገበያ ዋጋቸውም ከ17 ቢሊዮን ዶላር በላይ ተመናመነ። ተንታኞች አልቆለታል፣ ይህ ድርጅታዊ ትዕቢት የተፈጠረ ታሪካዊ ውድቀት ነው በማለት ፈረዱ። ዛሬ በዚህ ረዥም ጊዜ ውስጥ ይህ ድርጅት በ17 ቢሊዮን ዶላር ውድቀት አልፎ እንዴት እንደገና እንደተነሳና ዓለም አቀፍ የመዝናኛው ኢንዱስትሪው ለዘላለም እንደቀየረ እናያለን። ይህ ታሪክ የአንድ ኩባንያ ሳይሆን የፈጠራ የትህትናና የትልቅ ስትራቴጂያዊ ቁማር ታሪክ ነው። ታሪኩን የጀመረው ከአንድ የትምህርት ቤት የ40 ዶላር የቅጣት ክፍያ ነው። የኔትፍሊክስ ጉዞ በሦስት ትላልቅ መሮች ላይ ተመስርቷል፦ መውደቅ፣ መማርና እንደገና ራስን መፍጠር። ይህ ታሪክ አንተን የሚመለከተው ለምንድን ነው የሚለውን መርህ በእያንዳንዱ እርምጃ በጥልቀት እንመለከታለን። ምክንያቱም ኔትፍሊክስ ያጋጠመው ፈተና በገንዘብ ብቻ የተወሰነ አይደለም። በሕይወትህ ለውጥ ማድረግ ሲገባህ የሚያጋጥም የሥነ ልቦና ፈተና ነው። በ2011 ሽብር ምን ያህል አስከፊ ነበር? በአማካኝ በየቀኑ በቢሊዮን የሚቆጠር ዶላር ከገበያው እየጠፋ ነበር። ባለሀብቶች ኩባንያውን አምነው ለመቀጠል ይቸገሩ ነበር። ነገር ግን ሄስቲንግስ አንድ ውሳኔ ወሰነ። ሰበብ መደርደር አቆመ፣ ይቅርታም ጠየቀ እና ኩባንያውም ያለበትን የውስጥ ችግር በግልጽ አሳየ። ምዕራፍ አንድ፣ የብሎክባስተር እውርነት፣ የሬድ ቀደምት ጉዘና የሎጂስቲክ ብልሃት። የኔትፍሊክስ ታሪክ የሚጀምሩ በ40 ዶላር ቅጣት ክፍያ ቢሆንም የሄስቲንግስ የፈጠራ መንፈስ የመጣው ከቀድሞ ልማድ ነው። ሬድ ሄስቲንግስ የኮርፖሬት ስራ ከመጀመሩ በፊት የሰላም በጎ ፍቃድ አካል ሆኖ በስዊዘርላንድ ሁለት ዓመት ያህል አስተምረዋል። ይህ ልምድና ትሕትና ዓለም አቀፍ አስተሳሰብና ውስብስብ ችግሮችን በቀላሉ መንገድ የመፍታት ጥበብ አላበሱም። ከዚያም ወደ ሲሊኮን ቫሊ ሲመለስ በ1991 ዓ ም ፒር ሶፍትዌር የተባለ ኩባንያ አቋቋመ። ይህ ኩባንያ የሶፍትዌሮችን ገንቢዎች ማለትም ዲቨሎፐር ስህተቶችን እንዲያርሙ የሚረዳ ቴክኖሎጂ ሰራ ነበር። ሄስቲንግስ በፒር ሶፍትዌር ማደግ ብዙ ጣውረዶችን መርተዋል። ኩባንያው በ1995 ዓ ም በሕዝብ የገበያ አክሲዮን ላይ አይፒኦ ከቀረበ በኋላ በ1997 ዓ ም በ750 ሚሊዮን ዶላር ተሽጧል። ሂስቲንግስ እዚያን ትልቅ የንግድ ስኬት ቢመዘግብም ኩባንያ በመምራት ረገድ ብዙ ስህተቶች እንደሰራ ተሰምቶት ነበር። ከዛም በ40 ዶላር የቅጣት ክፍያ ብስጭት ወደ አዲስ ሐሳብ ተዘዋወረ። ኔትፍሊክስ የተወለደው ከአንድ ቀላል ብስጭት ነው። በ1997 ሂስቲንግስ አፖሎ ሰርቲን የተሰኘውን ፊልም ዘግይተው በመመለሱ የ40 ዶላር ቅጣት ተቀጣ። ያኔ ትልቁ የመዘኛ ንጉሥ ብላክባስተር ነበር። የብሎክባስተር የንግድ ሞዴል በሰዎች ስንፍናና መርሳት ላይ የተመሠረተ ነበር። በቀን በመቶ ሺህ የሚቆጠር ዶላር የሚሰሰብ የሚሰበስበው ከቅጣት ነበር። ኔትፍሊክስ ያመጣው ብልሃት ግን አካላዊ ነበር። ዲቪዲዎች ፖስታ የመላክ ስርዓትን ፈጠሩ። ምንም የቅጣት ክፍያ የለም፣ ያልተገደበ ኪራይ፣ በወር አንድ ቋሚ ክፍያ የሚል ነበር። ይህ የሎጂስቲክ ስርዓት ኔትፍሊክስን ከቅጣት ነፃ ያደረገው ብቻ ሳይሆን ብሎክባስተርን ሊደርስበት በማይችልበት ፍጥነት የደንበኞችን ቁጥር አሳደገ። ኔትፍሊክስ ቀላል የሆነውን ፖስታ ቤት ወደ የላቀ የስርጭት መረብ ቀየረው። ብላክ ፓስተር ግን ይህን አዲስ ነገር በንቀት መመልከት ችሎ ነበር። በሁለት ሺ ዓመተ ምህረት ሄስቲንግስ ኩባንያውን በ50 ሚሊዮን ዶላር ለብላክ ፓስተር ለመሸጥ ሃሳብ አቀረበ። ሙላሹም ብላክ ፓስተር መስራቾቹን ከቢሮ አባረሯቸው። የብላክ ፓስተር እውርነት ተብሎ የሚታወቀው ይህ የታሪክ አፍታ ለውጥን አለመቀበል ትልቅ ንግድ ውድቀት የዋንኛው ምክንያት መሆኑም አስተማረ። ምዕራፍ 2 የቴክኖሎጂ ሽግርና የኩሂስተር አደጋ የስትሪሚንግ ስትሪሚንግን ጀምሮ ውስብስብነት ኔትፍሊክስ ከብላክ ፓስተርና በሎጂክ ብልሃት አሸነፈ። ነገር ግን በገዛ ስኬቱ ሰከረ። በ2007 ኔትፍሊክስ ቪዲዮዎቻቸውን በኢንተርኔት ማስተላለፍ ስትሪሚንግ ሲጀምሩ የውሳኔ ወደፊትን ጊዜ ያመለከተ። ነገር ግን በወቅቱ የኢንተርኔት ፍጥነት በጣም ዝቅተኛ ስለነበር ቱ አጥጋቢ አልነበረ። የፍቃር ስምምነቶች ወይም ላይሰንስ ዲያልስ ውድ ነበሩ፣ ነገር ግን ኔትፍሊክስ ኢንቨስት ማድረጉን ቀጠለ። ትልቁ አደጋ የመጣው በ2011 ዓ.ም ነው። ኩባንያው አገልግሎቶችን መለየት ጀመረ። የዲቪዲ ክራይ አገልግሎቱን ኩዊስተር በሚል ሰየመ። የስትሪሚንግ ወይም የኢንተርኔቱን አገልግሎት ደግሞ በኔትፍሊክስ ስም ቀረ። ይህ ማለት ደንበኞች ለቀድሞ አንድ ጥቅል አሁን ሁለት እጥፍ መክፈል አለባችሁ። የደንበኞች ክህደት ግን ፈጣን ነበር። በሁለት ወር ውስጥ ብቻ ወደ 800,000 ደንበኞቹ ኔትፍሊክስ መተው ችለዋል። የኩባንያው አክሲዮን ዋጋ ከ30 ዶላር በታች ወረደ። ባለሀብቶች ሽብር ውስጥ ገቡ። የፋይናንስ ባለሙያዎች the value destroyed is just a case study in the corporate arrogance አሉ። ይህ ስህተት የውስጥ ውጥረት ውጤት ነበር። አስተዳደሩ ሁለቱንም አገልግሎቶች በአንድ ጣሪያ ስር ማስተዳደር ከብዶት ነበር። ይፋው ምላሽ ግን ስህተት አልነበረ። አብዛኛው ኩባንያ ስህተት ሲሰራ ሰበብ ይደረድራል። ሬዲስቲንግስ ግን ተቃራኒውን አደረገ። ለዓለም በቪዲዮ ይቅርታን ጠየቀ። ያ ትህትናና ኃላፊነት የመወሰድ ውሳኔ ሳኒ የኩባንያውን ታሪክ ከመጥፋት አድኖታል። ምዕራፍ 3 የአማዞን ዌብ ሰርቪስ ፍሰትና የቴክኒካል አደጋ። ፒስተር ውድቀት በኋላ ኔትፍሊክስ ወደፊት ለመራመድ አንድ የማይቀር ነገር መረዳት ነበረበት የፊዚክስ ህጎች ይሰራሉ። በፖስታ በምትልከው ዲቪዲ ሁልጊዜ አካላዊ ገደብ አለው። የፈለጉትን ያህል ዲቪዲ መላክ አይችልም። መፍትሄው ሙሉ በሙሉ ወደ ክላውድ መሄድ ነበር። በ2010ዎቹ መጀመሪያ ላይ የኔትፍሊክስ አገልግሎቶችን ወደ አማዞን ዌብ ሰርቪስ ለማዘዋወር ወሰነ። ይህ በወቅቱ እጅግ በጣም አደገኛ የሆነ የቴክኒክ ቁማር ነበር። የራሳቸው ዳታ ማዕከላት ዳታ ሴንተር ቢሊዮን ጠቃሚዎችን ማስተናገድ አይችሉም ነበር። የክላውድ ቴክኖሎጂ ግን የፈለጉትን ያህል መለኪያ አቅም ይሰጣል። ኔትፍሊክስ በቢሊዮን የሚቆጠር ዶላር በማፍሰስ ከራሱ ሰርቨሮች ጥገኝነት ወጣ። የፍልሰቱን ሂደት ለዘ ብዙ ዓመታት የፈጀ ሲሆን፣ በተለይም በታላቁ የገና በዓል መቋረጥ ወቅት ትልቅ ችግር አጋጥሞ ነበር። ያ መቋረጥ ኔትፍሊክስ ሙሉ በሙሉ ሊያጠፋው ይችል ነበር። ነገር ግን ክስተቱ በመማር የቴክኒክ አርክቴክቸሩን ሙሉ በሙሉ ቀየረ። ይህ የቴክኒክ ለውጥ ሁለት ነገር ሰጠው። አንደኛው ልኬት በዓለም ዙሪያ ያሉትን ቢሊዮን ተጠቃሚዎች በአንዴ ማስተናገድ መቻል። ሁለተኛ ቅልጥፍና፣ ፈጣን ለውጦችና ለማድረግ እና ዲቪዲዎችን በፍጥነት ማሰራጨት አስቻለው። ኔትፍሊክስ ስኬታማ የሆነው በመፍራት ሳይሆን በመዘጋጀት ነው። ኩባንያው የራሱ የቴክኒክ ስርዓት ለመፈተሽ ቹዝ ሞንኪ የተባለ ሶፍትዌርን ፈጠረ። ይህ ሶፍትዌር ሆን ብሎ በምርት ላይ ያሉ ሰርቨሮችን ያስተነካክላል። ለምንድን ነው የኩባንያ ኢንጂነሮችን ችግር በማይጠብቁበት ጊዜ ችግርን መፍታት እንዲለማመዱ ነበር። ምዕራፍ አራት የፈጠራ ቁማርና የሆሊውድ ጦርነት። ትልቁ ስትራቴጂያዊ ለውጥ ግን በ2013 ዓ.ም በኋላ መጣ። ኔትፍሊክስ በሌሎች ስቱዲዎች ዲስኒ፣ ዋርነር ብሮስ ላይ ጥገኛ መሆን ትልቅ ስጋት መፍጠር ጀመራል። እነዚህ ኩባንያዎች የራሳቸውን የስትሪሚንግ አገልግሎት መክፈት ስለጀመሩ የኔትፍሊክስን የይዘት ፍቃድ ማሰብ ማደስ አቆሙ። ኔትፍሊክስ የሌሎችን ይዘት በመግዛት ለዘላለም መኖር እንደማይችል ተረዳ። መፍትሄው የራሳቸው ቪዲዮዎች መስራት ኦሪጂናል ኮንተንት ክሪኤሽን ጀመሩ። ይህን ለማድረግ ኔትፍሊክስ በቢሊዮን የሚቆጠር ዶላር ተበደረ። የመጀመሪያውና ትርኢታቸውም ሃውስ ኦፍ ካርድስ ነበር። ይህ ምርጫ አጋጣሚ አልነበር። ኔትፍሊክስ በዳታ ላይ ተመስርቶ ይህን አይነቱ ፖለቲካዊ ድራማ ብዙ ተመልካች እንዳለው ስላወቀ ነበር። ኔትፍሊክስ ባህላዊ ቴሌቪዥን ስርዓቱን በመቀየር ሁሉም ክፍሎች በአንድ የለቋል። የውሳኔ ሁለት ነገሮችን አረጋገጠለት። አንደኛ ከይዘት አቅራቢዎች ነፃነት፣ ሁለተኛ የአዲስ ልማድን መፍጠር። ቢንክ ዎቺንግ አንድ የመርሙሮ ማየት የሚባል ባህልን ፈጠረ። ሆሊውድ ደግሞ ኔትፍሊክስ የገበያ መሪ ለመሆን ከብላክ ባስተር ጋር ሳይሆን ከችፒኦ ከዲስኒና ከአማዞን ጋር በቀጥታ ጦርነት ውስጥ ገባ። የራሱ ይዘት መኖሩ ትልቁ የመከላከያ ምሽግ ሆነ። ኔትፍሊክስ የገንዘብ ወጪው ምንም ይሁን ምን በፈጠራው ላይ ማተኮርን ቀጠለ። ምዕራፍ አምስት የባህል ልህቀትና ዓለም አቀፍ የበላይነት የኔትፍሊክስ ዘላቂ ስኬት ከውስጣዊ የኩባንያ ባህል የመነጨ ነው። ኖሩልስ ሩልስ ህግ የለም ህግ ነው የሚል ፍልስፍናቸውን በሶስት ነገሮች ላይ ያተኩራል። አንደኛ ከፍተኛ ታለንት ዲንስቲ ደካማ ሰራተኞችን በፍጥነት ማሰናበትና ምርጦችን በከፍተኛ ደሞዝ መክፈል ሁለተኛ፣ ነፃነትና ኃላፊነት ሰራተኞች ያለ ጥቅ ህግ በሙሉ ነፃነት እንዲሰሩ ማድረግ፣ ነገር ግን በውጤታቸው ላይ ሙሉ ኃላፊነት እንዲወስዱ ማድረግ። ሶስተኛ፣ ግልጽነት የኩባንያው የፋይናንስ መረጃዎች ጨምሮ ሁሉም ነገር ለሰራተኞች ማሳወቅ። ይህ ባህል ኔትፍሊክስን ዓለም አቀፍ በሆነ ደረጃ እንዲያደርግ አስችሎታል። ኔትፍሊክስ የአሜሪካን ይዘት ብቻ ሳይሆን በየአካባቢው የተሰሩ ይዘቶችን በመስራት ላይ ትኩረት አደረገ። ለምሳሌ እንደ ስኩዊድ ጌም ደቡብ ኮሪያና፣ ላስ ካስ ዲስፓፔል ስፔን የመሳሰሉ ይዘቶችን በማስተላለፍ በቢሊዮን የሚቆጠሩ ሰዎችን አሰባሰበ። ይህ ያሳየው ጥሩ ታሪክ የትም ቦታ ቢፈጠር ዓለም አቀፋዊ ተጽዕኖ ይኖረዋል የሚል ነው። ስኩዊድ ጌም የተሰኘው ኮሪያዊው ተከታታይ ድራማ በታሪክ እጅግ በጣም ብዙ ተመልካች ያፈራው የኔትፍሊክስ ይዘት ሆነ። ይህ ለሆሊውድ ግልጽ መልእክትን አስተላለፍ ዋና ቦታ ሆሊውድ ሳይሆን የዓለም ገበያ ነው ይል ነበር ምዕራፍ ስድስት ታሪካዊ ንፅፅርና የመጨረሻ ምዕራፍ። ታሪካዊ ንፅፅር ጥልቅ ትንታኔ ነው። ኔትፍሊክስ ጉዞ ከታሪክ ታላላቅ ውድቀቶች ጋር በመነፃፀር ጥልቅ ትምህርት እንውሰድ። ኔትፍሊክስ ከኮንዳክትና ከኖኪያ ጋር እናወዳድረ። ኮንዳክት ዲጂታል ካሜራን የፈለፈሰው ቢሆንም የፊልም ንግዱን ላለማጥፋት ፈራ። ኖኪያ ደግሞ ስማርት ስልኮችን ችላ በማለት በራሱ ልማድ እስር ቤትን ቀረ። ኔትፍሊክስ ስኬታማ የሆነው በሁለት ነገሮች ነው አንደኛ የመለየት ችሎታ ብላክ ፓስተርን በፖስታ ገደለው ነገር ግን ራሱን በስትሪሚንግ ልሞት መሆኑን ተገንዝቦ አዲስ ስርዓትን አመጣ ዘኒድ ፎር ሰልፍ ካናብላይዜሽን ራስን ማጥፋት በሚል ማለት ነው ሁለተኛ የማያቋርጥ ኢንቨስትመንት ተንታኞች አልቆለታል ባሉበት ወቅት ኔትፍሊክስ በቢሊዮን የሚቆጠር ዶላር አውጥቶ የራሱን ቪዲዮዎች በመስራት የገበያውን ህግዝ ቀየረ የዘላቂ ስኬት ምስጢር ለውጥን በየጊዜው መለማመድ ነው። የመጨረሻው ድምዳሜ፣ ኔትፍሊክስ የረጅም ጊዜ ታሪክ ስንጨርስ አንተ በህይወትህ የምትወስዳቸው ቁልፍ ነገሮች አሉ። አንደኛ፣ የመማር ፍላጎት ከስህተትህ በፍጥነት ተማር። ሁለተኛ፣ የዲስፕሊን ኃይል በቢሊዮን የሚቆጠር ዶላር ማውጣት ሳይሆን በትክክለኛ ቦታ ላይ ያለ መቋረጥ ማትኮር። ሶስተኛ፣ አሁን መጀመር ለውጥ ለማምጣት የመጨረሻው ጊዜ ነገ አይደለም። ዛሬ ነው። አሁን ወደ ራስ ህይወት ተመልከት። ትልቁ ችግር ምንድን ነው? ኔትፍሊክስ እንዳደረገው ከቀድሞ ልማድህ ጋር ተጣላ። ህይወትህን ስትሪሚንግ ዘመን አሁን መጀመር አለበት። ትኩረትህን ከመዝናናት ወደ መፍጠር አዝሮ። ለውጥ የሚጀምረው አሁን በወሰድክ ውሳኔ ነው። ታዲያ አንተ በህይወት ውስጥ አሁን የምትጀምረው ሃውስ ኦፍ ካርድስ ምንድን ነው? ከታሪክ ተማረ። ለመለወጥ ዝግጅ ከሆንክ ላይክ አድርግስ፣ ሳብስክራይብ፣ ማርክ እና ኮሜንት ላይ እኔም ተነስቻለሁ ብላችሁ ጻፍ። እስከዚያ በሰላም ቆዩ። መልካም ሳምንት።